በሄደችበት ችግር በቀር አታመጣም። አሁን ደግሞ ለኪራ የራሱ ችግር አንሶ የጽናት አባት በሊና በጣም ሊያስከስሱት በመሆኑ በጣም እጅግ በሄደችበት ችግር በቀር የማታመጣ አይችሊና የምትባል እኔ ታስቀኛለች፣ ፈገግ ታደርገኛለች። ግን አሁን ገጠር ከሄደች ደግሞ በጣም አበዛችሁ ማለት ነው። የጽናት አባት ለራሳቸው በስቀቀም ተቀምጠው አሁን ደግሞ ሌላ ያላሰቡትን ችግር ልፈጥርባቸው በመሆኑ በጣም ያሳፍራል ማለት ነው። ሊና ይህም ነገርሽን አስተጋግሪ በቃ ናኪራና ማንነበር። ስማ ጽናት ባሳር የታረቁትን ደግሞ አሁን ሌላ ችግር አታጭባቸው። የበዛብህ ሚስት እንግዲህ ስፈልግ ታስጨንቃታለች፣ ስፈልግ ታስቃታለች፣ ስፈልግ ደግሞ ታዛዥ ይሆንሻለሁ ብላ ደግሞ አሁን ታርቀዋል። ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። መሩ በጣም ፈገግ እያለች ነው የናሆሚ እናት ስት ቀርባት ና ስትወዳት የምር መስሏት በጣም ፈገግታዋ ጣራ ሊነካ መሆኑን አይተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ ውድ የቻናል የቤተሰቦች እንደምን አላችሁልኝን? ያለውላችሁ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ውድ ተመልካቾቻችን እንግዲህ ሰኒ በጣም ከጎኗ ሆና በዚህን ሰዓት ከምንም ከማንም በላይ ከጎኗ ሆና እያጽናናቻት በይ በይ እያለቻት ያለችው ጽናት ባለመኖሯ መሮና ማለት ነው። መሪ በጣም የዋህና በቃ ትውህብት ናት። ምክንያቱም የሚጎዳትንና የሚወዳትን እንኳን የማታውቅ ናት። የሚወድንና የሚጠላን ሰው እንኳን በመወቅ ግድ ነው። ውድ የተከበራችሁ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ሰብስክራይብ ላይክ ሼር በማድረግ ቤተሰብ እየሆናችሁ ቻናል እንድትቀላቀሉ በመልካም አክብሮች እንጠይቃችኋለን። ውድ ቤተሰቦች፣ ሰኒ እንግዲህ ተመልከቷት፣ ፈገግ ብላ በጣም ብታምርና ቆንጆ ይሆናለች፣ ደግሞ ዛሬ ማለት ነው። እሷ በሰው እንትን ጊዜም ስትመጣ ፈገግታዋ በጣም እያበራ እያሸበረቀች ነው የምትመጣው። እኔ ውድ ቤተሰቦች ሁላችሁንም እያላችሁበት የዓለም ዳርቻው ናችሁ

ቤተሰቦቻችን እንግዲህ መሩና ሰኒ እንደምትመለከታቸው ቁጭ ብለው በሶፋቸው ስለ ናሆሜ እናትና ስለ ናሆሜ እንዴት እንድናፈቃት እያወሩ ነው። የናሆሜ እናት ደግሞ የኔ ልጅ አይደለም እያለች አሁንም የልጇን ልጅ ባለማመኗ እጅግ በጣም አሳፋሪ መሆኑን እንገልጻለን። የናሆሜ እናት ሁላችንም ተቃውሟችን እንዲደርስልን፣ ሁላችሁም ድምፃችን ይሰማይ ያላችሁ ኮሜንት ላይ አሳውቁ። የናሆሜ እናት ልታስተካከል ጸባይዋን ይገባል። ሰብስክራይብ ላይክ፣ ሼር ማድረጋችሁ ዳስሱ። ውድና የተከበራችሁ ቤተሰቦቻችን እናንተ በዚሁ አጋጣሚ እስኪ የጥርስ ህመም መድኃኒት የምታውቁ ካላችሁ እስኪ ጠቁሙኝ። እንደው እንደው እንደው እንዴት ቪዲዮ ለመስራት ራሱ የጠፋውበት አንደኛ መንስኤው ምንድነው ወደሚለው ስንመጣ የጥርስ ህመም ማለት ነው ጥርሴ ስለሚያመኝ በዛ ሁሉ ነገር አስጠላኝ፣ ሁሉ ነገር ደበረኝ ማለት ነው። እና የጥርስ መመድህኒት የምታውቁ ካለ ንገሩኝ ማለት ነው። ዝም ብሎ ነው የሚያመኝ ምንም እንትን የለውም ማለት ነው። አንደኛው ጥርሴ ከላይ ያለው ምናምን ያመኝ ንት ከታች ያለው ደግሞ የሚያመኝ ምንም ምንም የለውም ማለት ነው። አልተበረጎደም አላለም ምንም አላለም ዝም ብሎ ነው የሚያመኝ ማለት ነው። ተመልካች እና መድኒት የምታውቀው ካለ ጀዋብ ምን አይነት እኮ ውድና የተከበራችሁ ቤተሰቦቼ፣ ወዳችኋለሁ፣ አከብራችኋለሁ። የምር ቪዲዮ ለመስራት ማለት ነው ደግሞ እያደረግን እያስጠላኝ ነው። ሰሞኑን ቪዲዮ ለመስራት በቃ ልቤ ሻርታት እና ሁሉ ነገር አስጠላኝ ማለት ነው። ሌናና ኪራ ሰኒ፣ ማን ነበር ጽናት እዚህ ጋ ደብሯቸው ቁጭ ብለው ምክንያቱም ችግር እያመጣችባቸው ነው። ከቤታቸውን ጠብቂ ብለዋ ተተዋቢ ይመጡ እዚህ ጋር ገጠር መጥታ ደግሞ የገጠር ሰዎች ጋር ስፈልግ እኔ የመሬት አከፋፋይ ነኝ ትላቸዋለች። ስፈልግ የሆነ ያልታዘዘችው ያልተጻፍላትን እያነበበች መቀመጫ አሳጣቻቸው ማለት ነው። እና እነሱ ሁለታቸው በጣም ፍቅራቸውን እያጣጣሙ በጣም ደስ ብሏቸው ነበር ያሉት የነበረው ማለት ነው። ግን አሁን መጥታ በመካከላቸው በጣም ችግር እንዳይፈጠር በነ በዛብህ ችግር እንዳይፈጥሩባቸው አሁንም በጣም ፈርቻለሁ። አሁን ሊና ምን ልትሰራ ነው ወደሚለው ለነ ጽና መናገሯ፣ ካልተናገረች እነ ጽናትን ትልቅ ችግር ውስጥ እንደምታስገባቸው አይጠራጠሩም ማለት ነው። ውድና የተከበራችሁ ቤተሰቦች እባካችሁን ሰብስክራይባችሁን አሻለሁ። እዚህ ጋ እንግዲህ እንደምትመለከቷት የበዛብህ ሚስት

ጽናት ደግሞ በጣም ደንግጣለች፣ አሳብ ይዟታል ማለት ነው። በዛ ቦት ምን እንደሚያመጣ በጣም ጫንቋታ፣ ምን እንደምታረግ ቅጡ ቀፍቷት፣ ጭላሌ ማለት ነው። እና የእኔ ውድ ቤተሰቦች የሰብስክራይብ ማረጋችሁ እንዳትረሱ። ለዚህ ቻናል ለአዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ መልካም አስተያየታችሁን ኮሜንት ላይ አስቀምጡልኝ ጥያቄ ካላችሁ ደግሞ ሁላችሁም የፈለጋችሁትን ጥያቄ መጠየቅ ትችላላችሁ እንግዲህ ጊዜ ካገኘው ከተመቼ ምናልባት ላይቭ ላይ ልገባ እችላለሁኝ ላይቭ ላይ ስግባ ደግሞ እየመጣችሁ የምጠይኩት አሳብ አስተያየት ካላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው እዚህ ጋ ደብና ኪራ ተገናኝተው ስለምን እያወሩ ነው? ስለ ገጠር ባህል፣ እንዴት አንድ ልጅ አንድ ወንድ ሴትን ለማግባት ምን ምን እንደሚያደርግ እየጠየቀ ይገኛል ደብም ማለት ነው። ደብም ደግሞ በአካባቢያቸው በባህላቸው የሚፈጠሩትን የሰርግ ስነ ስርዓቶች እንዲሁም ከሽምግልና እስከ ሰርግ ድረስ ያሉትን ፕሮግራሞች ያሳያል። ከዛም በኋላ ኪራ ደግሞ ዳራቸውን ለማስተካከል ጽናትን ከፍ አደርጋታለሁ እንደ አኮባ እያለ እየጣር ነው ማለት ነው። እና ደብም እንዳውቅለት አልፈለገም ነበር። እስኪ ስለ አካባቢያችሁ ንገረኝ ሲለው እንደዚህ እንደዚህ ነው። ከዛ በቃ ጽናት ምናምን እያለ ኪራመችም ያመልጠው የለስ ያመልጠው ደብም ተረዳ። ከዛ በጣም ደስ አለው። ጽዬ ሀሳብሽ ሊሳካልሽ ነው። ሀሳብሽ ሊሳካልሽ በመሆኑ በጣም ደስ ብሎኛል ይላል ማለት ነው። ከዚህ በፊት ዴቭ በጣም ፉን ፉን ሲል ለጽ ፍቅር ያለው መስሎኝ ነበር። ነገር ግን ስለሚወዳት ይመስለኛል አንድ ቆመችም ልክ በአሰብነው ልክ ስለማይሄድ እኔ እንደዛ ሲረዳት ሲተባበራት የውዴታ ብቻ ሳይሆን በፍቅር መስሎ የነበረ ግምቴ ትክክል አይደለም ወደሚለው ሰመጣ ማለት ነው፣ በወንድምነት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ከመዲያም ሽቁል ንቅል እንድታደርጉኝ እስኪ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ የመጀመሪያ ክፍያዬ ሶስት አመት ወይም አራት አመት ከለፋሁበት በኋላ አስራ አንድ ሺህ ብር ዩቲዩብ እንደከፈለኝ በዚሁ አጋጣሚ ላሳውቃችሁ። እስኪ እስከዛሬ እንኳን የሆነ እራሱን የቻለ ቪዲዮ አሳውቃችኋለሁ ብዬ ሰራላችኋለሁ ብያችሁ ነበረ። ነገር ግን በስራ ምክንያት እንዲሁም በተለያዩ ቢዚ በሆንኩባቸው ምክንያቶች ቪዲዮን አልሰራሁላችሁም እና በዚሁ አጋጣሚ ብዙ ሰዎች የኔ ደስታ የሚያስደስታችሁ አላችሁ፣ የኔ ደስታ የሚያስከፋችሁ ያላችሁ ብትኖሩም፣ ደግሞ የኔ ደስታ የሚያስደስታችሁ በጣም በዙሪያ ያላችሁ በጣም መልካም መልካም ጓደኞች አላችሁ ማለት ነው እና ለእናንተ ነው ማለት ነው እና አልሐምዱሊላህ። እንሻላ አሁንም ደግሞ ከሰራሁን የሰራ ሰው ወድቋ አይወድቅምና ይህ ከፍለኛ ብዬ አስባለሁ እና ደግሞ ቃል በገባችሁ በገባሁላችሁ መሰረት ነግሬያችሁ ነበር። ከዚህ በኋላ ከዚህ በፊት ዩቱብ ከከፈለኝ ለጃራ ተፈናቃዮች ብያችሁ ነበር። እሱንም ደግሞ ያው ታውቃላችሁ ቪዲዮ እየሰራልኝ ሰው የለም እንጂ አልሐምዱሊላህ ሀሳቤንም አሳክቻለሁኝ ያልኩትንም ነገር ደግሞ ቃል በተግባር ሲሆን ያምራም ይላል ያገሬ ሰው። ኢየሱስንም ደግሞ በተግባር አድርጓለሁ ማለት ነው ለዛ አራት ፈናቃዮች ለአይታሞች ማለት እና አልহামዱሊላ ከዚህ በላይ ደግሞ ኢንሻአላ ኑሮኝ እንደዚሁ ተፈተፍ የምን ያደርገኝ ማለት ነው እና ቃል ከገባችሁ ደግሞ ቃላችሁን አታፍርሱ ማለት ነው ቃል ማፍረስ የሙናፊቅ ምልክቶች ነው ማለት እና አንድ ሰው የሙናፊቅ ምልክቶች ሶስት ነገሮች አራት ነገሮች ናቸው ማለት ነውና ሶስቱ ዋና ዋና ሆኖ አንደኛ ሲናገር ይዋሻል ሁለተኛ ደግሞ ሲታመን ይክዳ ሶስተኛ ቃል ሲገባ ቃሉን ያፈርሳናሉ እና ሙናፊቅነት ነው ቃል አታፍርሱ የሆነ ነገር ቃል ገብታችሁ ወንዶች አገባሻለሁ ብላችሁ ለሴት ላይ ልቧን ሸርተት ካረጋችሁ በኋላ አታፍርሱ ቃል አትጠፉ እንደገና ደግሞ ሴትልጅ ለአገባሽ እንጂ አንቀባሬ ነው ማኖርሽ እያላችሁ ቃል ተገባላችሁ። ከዛ በኋላ ስታገቧት ሳሙና ግዛለኝ እንኳን ስትላችሁ አይደለም ሳሙና መግዛት ቀርቶ ገደል ግቢ እያላችሁ ትሳደባላችሁ ማለት ነው። እና ይህ ሙናፊቅነት ነው ማለት ነው። ተመልካቾቼ፣ በመካከል አንዳንድ ቁም ነገሮችን ተንፈስ ስናደርግ ጥሩ ነው ብዬ ነው። በልጎ ዐኒ ወለው ዐያ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና በዚሁ አጋጣሚ አንዳንድ ቁም ነገሮችን ብንናገር ከእኛ ለምሳሌ አንዳንድ ቁም ነገሮችን ብንናገር ጠቃሚ ናቸው ብዬ አምናለሁ ማለት ነው። ብዙ ጊዜ ቃል ከማብዛት አንዳንድ ቁም ነገሮችንም ደግሞ ጣል ለማድረጉ ጥሩ ነው። የኔ ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንዴት ሆኖ በአክብሮት እጠይቃለሁ። ሰኒ እንግዲህ ዛሬ ሽክ ብላ አምሮባታል፣ በሽፎን ነው የመጣችው። ይህች ደግሞ ሁል ጊዜ የማያምርባት ድራንቋ የሆነች ሴትዮ ማለት ነው። መቀመጫ ሳጣችሁ እኮ ቅዱስን ተመልክቷት። እንግዲህ ይህች ሴትዮ የክፋቷ ክፋት ፊቷ ላይ ራሱ ይነበበባታል። እንግዲህ ማስመሰል ተመልከቱልኝ፣ ከዚህ ይጀምራል ማለት ነው። እያችሁ እሷ ይች ጋራ ሆና ተመሳጥራ ከመሩ ፊት ጥሩ ሰው ሆነው ይመጣሉ። ነገር ግን ደግሞ መሩን ሊጎዱ በጣም ብዙ ነገሮችን ይጥራሉ። አያችሁ፣ እኛ ጥሩ ናቸው ብለን ያመንናቸው ሰዎች፣ እኛ ጥሩ ናቸው ብለን ያቀረብናቸው ሰዎች መርዛቸውን ይዘው ይመጡብናል ማለት ነው። አያችሁ፣ ይህ ነው ሙናፊቅነት ማለት ነው። እዚህ ጋር ሁለታቸው ቁጭ ብለው እያወሩ ነው። ሊና የት እንደሄደች እና ደግሞ ሰውየው ማን እንደሆነ ግራ ገብቷቸዋል። ዛሬ ለሰኒ በሽፎን ሽክ ብላለች። እውነት ለመናገር አምሮባታል። መሮም ደግሞ እርጉዝ እርጉዝ እየተጫወተች ነው። ውድና የተከበራችሁ የሳዲ ቻናል ቤተሰቦች ተከታታዮቼ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ በአክብሮት እንጠይቃለን። ኪራ እንግዲህ ለቅዱስ ደውሎ ሌና ችግር ውስጥ እንዲያስገባችው ሰው ጋር ይጣላች ሀሳብ ውስጥ እንዲያስገባችው ደውሎ ይናገራል ማለት ነው አረ እባክህን በጣም አሁን ላይ እንኳን አልቻልኳትም፣ ወይ ካልሆነ ልስደዳት እንዲህ ምናምን ኪሷን አንጠልጥላትም ጣ ይለዋል። ከዛ እባክህን የበዛብህ ሚስት ነው እንደዚህ ያደረገችው ይላል። ታዲያ ምን ተፈጠረ ይለዋን። ቅዱስም አይ እንግዲህ ምን እንደሚፈጠር ገና ነው፣ ጋሼም አልመጡም እስካሁን እና የሚፈጠረውን አብረን ነው የምናየው። ታዲያ እንዳትወጣ፣ ምክንያቱም ችግር ውስጥ እንዳይፈጠር ብቻ እንዳትንቀሳቀስ ይለዋል። አይ ከድፍ ጋር ነኝ ይላል። እዚህ ጋር ደግሞ ይርጥ ብራጥ አጥቦ ቅራቅቦ ሰውዬ ምን እያለ ነው ወደሚለው ስንመጣ በጣም የሊናን ናፍቆት አላስቀምጠኝም እያለ ነው። ሊናን መቆሚያ መቀመጫ ሳጥቷት ነበር። አንድ ሰው ከሞተ ወይም ከታጣ ነው ጦርነቱ የሚወሳው ይባልልና የሊናን ጦርነትና የሊና መልካምነት አሁን ከፊቱ ሲያጣት ናፈቀችው እና ስለ ሊና ሆነ የሚያስበው። ሜሪ ምን ሆነ ነው እያለ ስጠይቀው፣ ባክሽ፣ ቡጥጥዬ፣ ባክሽ ደብሮኛል። እንደ ደበረከው ፊትህ ላይ ይነበባል፣ ባክህ ንገረኝ። ከዛ እሷን እንዲያጣ ሲነግራት፣ እውነት ነው እንደ ሶስት መናጣ ተቋቁሮ ወለድኩለት ያለችው አለችው። አይ እሷ እኮ ቀልዶ አይጠገብም ይላል። ይቺ ወራዳ የበዛብህ ሚስት ከደበለለች ከደበደበች በኋላ እዚህ ጋር መጣ ለጽናት ትናገራለች። ጽናትም በፍርሃትና በድንጋጤ እንደምትመለክቱ አሻርታት ትብላለች። እና ሁላችሁንም ወዳችኋለሁ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቶልኝ። እንዳትረሱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ ለቻናሌ አዲስ ይሆናችሁ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደርስ የቻላችሁት እንዲታደርጉ በሙሉ አክብሮት ጠይቃችኋለሁ ማለት ነው። ተመልካቾቼ የሰው ደስታ የሰው ማደግ የሚያስደስታችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወዳችኋለሁ። ወሰላሙ ዓለይኩም ወረህመቱላሂ ወበረካቱ